ሰላም ጤና ይስጠልኝ። የቻናል የተከታታዮች እንዴት ናችሁ? የአመለ ልጅ ነኝ። ዛሬ ይዤላችሁ የቀረብኩት እንደምታዩት እንደዚህ ቆንጅዬ ቆስጣ ነው። ቆስጣውን ብቻውን አድልም የሚሰራው አብሮ የሚሰራበት ሌላ ደግሞ ጎመን ትንሽ ቀላቀይበት አለሁ። ካለበለዚያ ቆስጣ ብቻ ሲሆን ውሃ ስለሚሆን ጎመን ትንቀላቀልበት የተሻለ ነው። ለቁስ የሚሆን ቆስጣ ነው። በደንብ አድርጌ አጥቤዋለሁ። አሁን ለተወሰነ ሰዓት ያህል ውሃ ውስጥ እንደዚህ እረጣለሁ ብሎ እያነሳሁ እያንዳንዱ ቅጠል እንደዚህ እያነሳሁ ስላጠብኩት መክተፍ ብቻ ነው የሚቀረኝ። እንግዲህ ቆስጣ ይህንን ይመስላል። ለእሱ የሚያስፈልጉት ደግሞ ግብአቶቹ ዋና ዋናዎቹ እነዚህ ናቸው። ቀለል ባለ ሁኔታ ነው የምሰራው። ዘይት አለኝ፣ ቀይ ሽንኩርት አለኝ፣ ነጭ ሽንኩርት አለኝ፣ ጨው አለኝ። አሁን እነዚህ ቀለል ያሉ በቤታችን ውስጥ በቀላል ነገር የምናገኛቸው ለሌላ አስቤዛ ብለን የምንጠብቃቸው አስቤዛዎች ስለሆኑ በቤታችን ውስጥ አለ። ግን ቁርሳችንን ቆንጆ አድርገን አረንጓዴ ነገሮችን እንመገባለን ብዬ ስላሰብኩኝ ነው። ተከታተሉኝ። እንደምትወዱት እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ናተን እንዳትረሱ። ወደ ስራው ስንሄድ ከመክተፊ በፊት መጀመሪያ በጣም እንዲፈጥንልኝ ስለምፈልግ መጥረሻችን ላይ ዘይታችንን እናግለዋለን። ዘይት በጣም ብዙ አለ። የምጠቀመው በጣም መካከለኛ ዘይት ብትጠቀሙ የተሻለ ነው። ይሄ እስኪ ግልልኝ ልን ዘይት ይጋል እስኪልልኝ፣ ግን እኔ ምን አደርጋለሁ መሰላችሁ? ሌላው የተዘጋጀውን ኦስታይል ከታተፋለሁ። አንደኛ ንጹህ ነው። ቀድም ለራችሁ ይሁን ለምታዩት በጣም ቆስጣው ታጥቧል፣ ንጹህ ነው። በጣም በቀላል ነገር ስለሆነ መከትፈው ለስራ ማስቸጋሪ ስላልሆነ እንደዚህ አድርገን አንድ ላይ ሰብሰብ እናረገውና ለቆርሳችን እንከትፈዋለን። እዚሁ ላይ በመክተፊያችን ደቅ ደቅ ደቅ ግን ይፋል በጣም የሚገርማቸው በአብዛኛው ጊዜ የተለመደ ቁርሳችንን ማርማራታ ወይ ደግሞ በእንቁላል ካልሆነም በጁስ መመገብ ነው። ግን አሁን ላይ ደግሞ ነገሮች ሁሉ ሲቀያየሩ እኛም አብረን ከኑሮ ጋር መመሳሰል ስላለብን በቀላል ዘ የሚገኙት ነገሮች እንደዚህ አትክልቶች፣ አረንጓዴ ነገሮች እስከዛሬ ችላ ያልናቸው ለሰውነታችንና ለጤናችን ግን በጣም አስፈላጊ የሆነው አረንጓዴ ነገር እንመገባለን ማለት ነው። በዳቦ አጋችሁ ቁርሳችሁን መመገብ ትችላላችሁ። ለጤናችን በጣም አስፈላጊ ስለሆነ ማለት ነው። በተለይ ለትንንሽ ልጆች ለመቀንጨር በጣም መልካም ነው ከተባለ በኋላ ብዙ ሰዎች እየተመገቡት ነው። ልጆቻቸውን ከአምስት ዓመት በታቸውን ህጻናቶች እንዳይቀነጭሉባቸው አረንጓዴ ነገር በተለያየ አይነት አመጋገብ መግቧቸው የሚለው ማስታወቂያ ከተሰራ በኋላ ሰዎች እጅግ በጣም ተረድተው እየተመገቡት ይገኛሉ። ግን ለእነሱ ብቻ ሳይሆን ለእኛም ለትልልቅ ሰዎችም አረንጓዴ ነገር ስለሚያስፈልገን እንደዚህ አድርገን በዳቦም ሆነ በእንጀራ በጣም በፍጥነት የሚሰራ ዋጋው ተመጣጣኝ ስለሆነ ትመገቡት የተሻለ ነው። እንደዚህ አድርጌ ሁሉንም እየከተፉኝ አሳያችኋለሁ። በኋላ ላይ ዘይቴ እንደዚህ ግሉልኛል። ስለጋልል ሽንኩርታችንን ቀይ ሽንኩርታችንን እንደዚህ አድርገን ለተወሰነች ሰዓት ብዙም ብስልስኪል መጠበቅ የለብንም ምክንያቱም ጎመን ከላዩ ላይ ስለምናደርግበት አድርገበት ለጥጃችን እሳት ካለው ሽንኩርታችን ሊያርብንና ምግቡን ሊያበላሸው ስለሚችል ሽንኩርቱን መጀመሪያ የዚህን ያህል ካደረግ ነው በኋላ እዚሁ ላይ እንዳልኳችሁ ያዘጋጀሁትን ጎመን ቆስጣ እጨምረዋለሁ። መጀመሪያ ከስር ቆስጣን ማድረግ ያለባችሁ ጎመን በቆስጣ ስትሰሩ ጎመን ውሃ የመጥፋት ባህሪ ስለሌለው የቆስጣን ያህል ቆስጣውን ማድረግ አለባችሁ። ምክንያቱም እያራጠበ ቆንጆ አድርጎ እንዲያመስልልን ነው ቆስጣውን የምናስቀድመው። ቆስጣችንን እንደዚህ እናስቀድማለን። ከዛ ጎመናችን እንከትፋለን። ደግሞ ይኸው እንደምታዩት እንግዲህ ምንም ሳልነካከው በራሱ ውሃ እንደዚህ ሙሽሽ ብሉልኛል እንደዚህ ምሽሽት አለላችሁ። በኋላ ደግሞ አሁን ቆስጣው ትሽሽ ሰላለ የተከተፈው ጎመኔን ከላይ አድርግበታለሁ። ይሄ ጎመን ነው። አሁን የቆስጣው ውሃ ስለአበሰለው ጎመኑ ለተወሰነ ሰዓት ብቻ ገልበጥ ገልበጥ አድርጋለሁ። መጨረሻ ላይ ነው በጣም ላውጣቱ ሲቀረ የመጭሽኩት እንከተው አሁን ደግ እንዳለ አገላብጠዋለሁ። ከስር የራሱ ውሃ እንዲያብስለው ነው በጣም የማደርገው። በጣም ቀላል፣ በጣም ፈጣን ነው። እንዳልኳችሁ ደግሞ ለጤና በጣም በጣም አስፈላጊና ጠቃሚ ነገር ስለሆነ በተለይ ለልጆች በዚህ አረንጓዴ ነገሮችን መመገብ በትንሽ ዋጋ ብዙ ጤና እንድናፈር ይረዳናል፣ እላቸዋለሁ። አሁን ምችል ለአንድ ለሶስት ደቂቃ ያህል እዚሁ ላይ እንዳለ ሳልከድነው ነው። እንፋሎቱ እዛው እንዳያክለው ሳልከድነው ነው ማስቀመጠው። እንደዚያ አድርጌ አስቀምጠዋለሁ። ትንሽ ቆይቼ ደግሞ አሳያቸዋለሁ። እየደረሰ ነው። እንደምታዩት የወላርሱ ልካቶቼ ጎመኔ ደርሶልኛል። ይህን ይመስላል። በጣም ቆንጆ ነው። ቆስጣና ጎመን እንደዚህ ቀልቀል አድርገን ለቁርሳችን ብንመገበው የተሻለ ሰርኩሜ ነው። ቀርሽ አሳያችኋለሁ። በጣም ልስልስ ያለ ነው። በጣም ጠንካራ አልሆነም፣ ግን እንዲሳዩት ለስላሳ ነው። ቀምሰን እንደማውረን እናየዋለን። ሁላችሁም በቤታችሁ እንደዚህ ሰፍታችሁ ተመገቡ። ያለው በጣም ቆንጆ ምግብ ነው። ስለማሰብ ሰው ሽቶ ደስ ሲል ነው በጣም ቆንጆ ነው። እንግዲህ ይህንን ላይክ በማድረግ ደግሞ ሼር በማድረግ ሌሎች ላይ እንደርስ እንድታደርጉልኝ እላቸዋለሁ። በጣም ቆንጆ ጣፋጭ ምግብ ነው ሰርታችሁ ሞክሩ። ስለተከታተላችሁኝ ጊዜያችሁን ሰርታችሁ ስላያችሁን ደግሞ እግዚአብሔር ያክፈርልኝ። በጣም አርጌ አመሰግናለሁ። በሌላ ጊዜ እንገናኝ። ቻው። ተመልካቾች እንደምታዩት ይኸውላችሁ እንግዲህ የሰራሁት ጎመንና ቆስጣ እንደዚህ ለአምስት ልጆች ቁስ ይሆናቸዋል። እርግጠኛ ነኝ በጣም አጥጋቢ ቁርስ እንደሚሆን። ስለዚህ የተባረከ ቁርስ ይሁንላቸው። ለልጆች ቁርሳቸውን በዚህ መልክ አቅርቤ ያለው እኔም ቀምሾ በጣም ተቋጭ ሆን ተራገ ያለው ቁርሳችን ተመቀው